የህዝብ ተወካዮች ምክር ቤት አባላት በሀገሪቱ የተለያዩ ህጎችን ከማውጣት በዘለለም በወከሏቸው ህዝብ ዘንድ የሚስተዋለውን የመሠረተ ልማት ጥያቄዎችና የመልካም አስተዳደር ችግሮች ምላሽ እንዲያገኙ የማድረግ ተግባራትን በዋናነት ያከናውናሉ። ይህንን አስመልክቶ በክልሉ እስከ ታችኛው መዋቅር ድረስ ህብረተሰቡ የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎች ምላሽ እንዲያገኙም ለሚመለከታቸው አካላት ቀርበዋል። በዚህም በክልሉ በመጀመሪያ ዙር የተከናወኑ ተግባራት አበረታች ቢሆኑም በቀጣይ በሁሉም የልማት ዘርፎች እና በክልሉ በአንዳንድ ዞኖች እየተስተዋሉ ያሉ የጸጥታ ችግሮች በዘለቄታ ተፈተው ህብረተሰቡ የልማት ተጠቃሚነቱን ማረጋገጥ እንዲችል ትኩረት የሚሹ ጉዳዮች ስለመኖራቸው ከቀረበው ሪፖርት ለማወቅ ተችሏል። አንዳንድ የፓርላማ አባላት እንዳሉት በክልሉ በ2017 በጀት ዓመት የህብረተሰቡ የመሠረተ ልማትና የመልካም አስተዳደር ጥያቄዎችን ለመመለስ የተከናወኑ ተግባራት አበረታች ቢሆኑም በትምህርት፣ በጤና፣ በመንገድ በተለይም ለወጣቶች የስራ እድል ከመፍጠር ረገድ የተለያዩ ትኩረት የሚሹ ስራዎች እንዳሉም ጠቁመዋል። ህዝቡ ያነሷቸው የሰላምና የመልካም አስተዳደር ጉዳዮች አሉ። የኢኮኖሚ ልማት ጉዳዮች አሉ። ማህበራዊ ልማት ጉዳዮች አሉ። እንደዚሁም የፌዴራልና የክልል ፕሮጀክቶች አሉ የነዚህን አፈጻጸም ያነ ህዝቡ ያነሷቸው ለቅመን አጥተን ወደ ህዝብ የምናደርስበትና አሁን ደግሞ ኢመርጂንግ አዳዲስ የሚፈጠሩ ህዝቡ ጋር ያሉ ጥያቄዎችን ለመንግስት የምናደርስበት ሁኔታ ወይም ለአስፈጻሚው አካል የምናደርስበት ሁኔታ ነው ያለው። አርሶ አደሩ ህብረተሰቡ አካባቢ ያለውን ችግር በሚገለጽበት ጊዜ የሚያደምጥ አመራር መኖሩ እንደ ትልቅ ነገር ነው የሚታየው። ከዛም ባለፈ ደግሞ ባለው ሀብትና ሪሶርስ የተለያዩ ፕሮጀክቶች የተጀመሩ ፕሮጀክቶች መጠናቀቅ የጀመሩበት እየተመረቁም ያሉበት ነው። በአንዳንድ አካባቢ ውሃ ይሆናል፣ በአንዳንዱ አካባቢ ጤና ይሆናል፣ በአንዳንዱ አካባቢ ደግሞ መንገዶች ይሆናልና ወጣቶችም እንጌጅ እንዲያደርጉ ቤተሰብን እንዲደግፉ፣ በአንድ ቤተሰብ ውስጥ አቅም አዳም የደረሰ ለስራ የደረሰ በሙሉ ወደ ስራ ዘመቻ ቢወጣ ከድህነት የምንወጣበት መንገድ ቀርብ ነው የሚል ሀሳብ አለ። ለተነሱ ጥያቄዎችም ከባለድርሻ አካላት ምላሽና ማብራሪያ ተሰጥቶባቸዋል። ቀድሞ በነበረው አሰራር የፌዴራል መንገዶች በሚያልፍባቸው ቦታዎች ላይ የሚነሱ ባለይዞታዎችን በሚመለከት ካሳ የሚከፈለው በፌዴራል መንገዶች አስተዳደር ነበረ። ነገር ግን አዋጅ ቁጥር 1336 ህዝባዊ 2016 ከወጣ በኋላ ያለው የመንገድ ልማት ስራ በሙሉ የተነሺዎችን ካሳ የመክፈል ኃላፊነት ወደ ደቡብ ኢትዮጵያ ደግሞ ወደ ክልሎች መጥቷል። ክልሎች ካሳ ከፍሎ ለማስለቀቅ በጀት ያልያዙበት ወቅት ከመሆኑ ጋር ተያይዞ የራሱን ተጽዕኖ ፈጥሯል። ባለፈው ዓመት በተመሳሳይ ወቅት በዚህ ወቅትና ዘንድሮ የሰበሰብነው ገቢ አቅማችን በሁለት ቢሊዮን ብር ልዩነት ወይም እድገት ያሳያል። በቀሪ ወቅቶች አጠቃላይ በአመቱ እንሰበስባለን ብለን ያስቀምጥነውን ሀያ አንድ ቢሊዮን ብር ይሄ ከትሬጀሪ ማዕከላዊ መንግስት ከሚያደርገው ድጎማ በተጨማሪ ማለት ነው። ጠንከራ አድርገን ከሄድን ቅድሚያ ለሚሰጣቸው የልማት ዘርፎች የአስር ዓመቱን እቅድ ከግምት በማስገባት የበጀት ቀመሩን መሰረት አድርጎ እንዲደለደል በሚያስደረገው ጥናት ተመስርቶ ፍትሃዊ በሆነ መልክ የህዝቡ የልማት ጥያቄዎች እንዲመለሱ ጥረት ይደረጋል። ያው ከዚህ አንጻር ክልሉ የራሱን ፕሮጀክቶች ለማልማት የሚያስችለውን አቅም በተገቢው ስራ ላይ ለመዋል ዝግጁ ሆኖ እየሰራ እንደሆነ ነው የደቡብ ኢትዮጵያ ክልል ምክር ቤት ዋና አፈ ጉባኤ አቶ አለማየሁ ባውዲ ባደረጉት ማጠቃለያ ንግግር በክልሉ በበጀት ዓመቱ በመጀመሪያ ዙር ሁሉም የልማት ዘርፎችና ትልቅ ሀገራዊ ፕሮጀክቶችን ጨምሮ የተከናወኑ ተግባራት በቂ ባለመሆናቸው በትኩረት ሊሰራ ይገባልን ብለዋል። ትኩረት ይሰጥ ተብሎ ከተነሱ ጉዳዮች አኳያ በሁሉም ዘርፎች በሁሉም ተቋማት በሁሉም ዘርፎች በሁሉም ተቋማት ይችላል። ስፔሻሊ በኢኮኖሚ ዘርፍ የተነሱ ጉዳዮች ትርጉም ባለው መንገድ ማየት ይጠይቃል። በማህበራዊ ዘርፍ የተነሱ ጉዳዮች ምጣሉ አይደለም፣ ከመሰረተ ልማት አኳያ የሚነሱ ጉዳዮች ምጣሉ አይደለም። በራሳችን አቅም እንደ ክልል እንደ ዞን በየአስተዳደር የሚሰሩ ጉዳዮች ፕላስ ደግሞ ከእኛ ከፍ ባሉ አካላት የሚሰሩ ስራዎችንም ጨምሮ የተነሳው ጉዳይ ትርጉም ባለው መንገድ እንድናይ የሚያግዝ ነው። በየትኛው መስፈርት በቀጣይም በኢኮኖሚያዊ፣ በማህበራዊና በመልካም አስተዳደር ዙሪያ በህብረተሰቡ ዘንድ የሚነሱ ጥያቄዎችን ደረጃ በደረጃ ለመመለስ በትኩረት መስራት እንደሚጠበቅም ዋና አፈ ጉባኤው አመላክተዋል። በመድረኩ የፌዴራል የክልልና የዞን የህዝብ ተወካዮች እንዲሁም ከፍተኛ የመንግሥት የሥራ ኃላፊዎች እንዲሁም የባለድርሻ አካላት መሳተፋቸውም ታውቋል።